በስመአብ ወበልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወለዳችሁ በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረካችሁ። በበጎ ፈቃዱ በቅዱስ ሐሳቡ ወደ ዘላለም ርስት የጠራ ሊጠራችሁ እግዚአብሔር ልጆች ቤተሰቦች የሆናችሁ መስቀል ላይ በተሰቀለ ጊዜ ዳ ሲከፍል የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ የሰላም የምረት ልጆች ሁላችሁ እንደምንቆያችሁ አብ ወልድ መንፈስ ቅዱስ በዘላለም ክብሩ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ሰሞኑን አንድ ትልቅ እንግዳ አግኝተን ነበረ። የመንፈስ ቅዱስን ቤተክርስቲያን የሚያሰሩ አንድ ገዳማዊ አባት በር አሰሩልኝ ብለው ባለፈውም አንዲት እህት ሙሉን አንዱን ሙሉን ክፍያ መቶ ሺህ የሚፈጅ ነበር እሱን ክፍያ ከፍላ በሩን አሰርተንላቸዋል። ሌሎችም ከዛ በኋላ ግን ሌሎቻችሁ የምትሳትፋኩች ስለነበረ መንበር እናርግላቸው ብለን እስከ 250 ሺ ብር የሚፈጅ መንበር እናስራላቸው ብለናል። ጥሩ ነው፣ ያው የመጨረሻ ማሳሰቢያ ነው። ከዚህ በኋላ ልናገርም፣ ምክንያቱም ከዚህ በኋላ እሱም ተሟልቶ እንባረካለን ብዬ አምናለው። መንፈስ ቅዱስን ስራ እናያለን ብዬ አምናለው። አሁን የመጨረሻ ማሳሰቢያ ስለሆነ እናንተ ብትሳተፉ። ይሄን ደግ አምላካችንን ረስተነው ነው የምንኖረው። መንፈስ ቅዱስን አስበን ተሰለን አናቅ ዘክረ ነው አናቅ አክብረን አናቅ ግን ህይወታችን ባለቤት እሱ ነው። መምህራችን እሱ የነፍሳችን የህልብናችን ባለቤት እሱ። በህይወት የምንኖረው በሱ ነው። ህይወት ሰጪ ነው። ውሃቤ ህይወት ነው መንፈስ ቅዱስ ክብር ይገባዋል። እውነት ለመናገር ለዚህ አገልግሎት ለዚህ ቤተክርስቲያን በመስጠታችን በጣም በህይወታችን ትልቁን ስራ እንደሰራን ማወቅ አለባችሁ። የተረሳውን የረሳ ነው ረስተን የከረምንበትን ያንን ክፉ ዘመናችንን እንደ ካስን ማወቅ ይገባናል። እንግዲህ ዘጠኝ አስራ አንድ አርባ አስራ ሶስት ሰማንያ ስልኬ ላይ አሳውቁኝ። ገንዘባችሁ ለመንፈስ ቅዱስ ስራ ሲውል በቤታችሁ መንፈስ ቅዱስ ይገባል ። ጸጋ ይደግፋችሁ ቴሌግራም ቫይበር ዋትሳፕ ላይ አለው። ሰው ለምንድን ነው እድሉ የሚበላሸው? ዛሬ የምንማርበት የትምህርታችን ርዕስ ነው። እንግዲህ እድል ሲባል ሁላችንም ይህ የምንሰማ ሰዎች ይህንን የማይሰሙም ሰዎች በአጠቃላይ በጋራ የምንግባባበት የምናቀው ትልቅ የሆነ ሐቅ የህይወት ሐቅ ነው። እድል ሰው ከተፈጠረ በኋላ በዚህ ዓለም በህይወት መንገዱ የሚከፈት ደጅ ያለው አለ፣ የሚዘጋ ደጅ ደግሞ ያለው አለ። የሚሳካ ነገር ሁሉ ነገር ሁሉ የሚሳካለት ሰው አለ፣ በተቃራኒ የሚሆንበትም ሰው አለ። እንዲሁ ሲፈጠርም ሲመጣም ምንም ችግር ሳይ የሚኖር ሰው አለ። በህይወት ትግል ውስጥ ደግሞ ሰልፍ ውስጥ የሚያልፋል። በእነዚህ ሰዎች መካከል ያለው ልዩነት የእድል ልዩነት ነው እና ሰው እድለኛ መሆን ይፈልጋል። እድለኛነት ትልቅ ነገር ነው። እንደምታውቁት የኛ የክርስቲያኖች እድል ፈንታስ ምንድን ነው? ለምንድን ነው ክርስቲያኖች እድላቸው የሚበላሸው? ይህን ነገር በደንብ ማወቅ አለብን። በመጀመሪያ የሰው የእኛ ክርስቲያኖች የመንፈሳዊ ሰዎች እድል ፈንታ በመዝሙር አሥራ ስድስት አምስት ላይ ለተጻፈ እግዚአብሔር የእርስቴ እድል ፈንታ እና ጽዋይ ነው። እንግዲህ የክርስቲያኖች ትልቁ እድል ለተጻፈ እግዚአብሔርን ወይም ክርስቶስን መውደድ እሱን ተስፋ ማድረግ ነው። እንደገና በሉቃስ ወንጌል ምዕራፍ 142 ላይ ስለ ማርታ እህት ስለ ማርያም የተጻፈው ላይ ማርያም በጎ እድል መርጣለች በማለት ጌታችን ኢየሱስ ክርስቶስን መውደድ ከሱ ለመማር መቀመጥ ልብን ለሱ መስጠት ትልቅ ህይወት እድል መሆኑን መጽሐፍ ቅዱስ ይነግረናል። ጌታችንም አስተምሮናል። ስለዚህ እኛ ክርስቲያኖች እድለኞች የምንባለው እግዚአብሔር የህይወታችን ተስፋ፣ ምሰሶ፣ ደጋፊ ሆኖ ሲቆም ነው። እግዚአብሔር ልጆች እሱ ብቻ ሳይሆን ከጌታ የሚነገረውን ቃል መስማት ስንችል ማዳመጥ የሚችል ትግስተኛ ልብ ሲኖረን የታደልን ሁለት ሰዎች አንድ ላይ ቤተክርስቲያን ውስጥ ቢቀመጡ አንዱ ቢያንቀላፋና አንዱ ግን ጆሮ ልቡ ተከፍቶ የጌታቸው የጌታውን ቃል ቢያዳምጥ እድለኛ የሚባለው ያዳመጠው ነው። እያችሁ ሁለት ሰዎች በአንድ ቤት ውስጥ የኖሩ አንዱ የተወሰነን ነገር ተስፋ ሲያደርግ፣ አንደኛው ግን እግዚአብሔር የህይወት የተስፋ ነው እድል ፈንታው ነው ብሎ ቢያምን እሱ የታደለ ነው። እና እድለኛ መሆን ማለት መንፈሳዊ በሆነ መንገድ ስንመለከተው ልብን ከእግዚአብሔር ጋር የማገናኘት ጠንካራ ውሳኔ መወሰን መቻል ነው። ነገር ግን ደግሞ በህይወት እጣ ፈንታ ውስጥ ደግሞ እድል ይባላል። እሱ እድል ለምን ይበላሻል? ብዙ ሰዎች እድላቸው ይበላሻል። አንድ ነገር መቶላቸው ይወሰድባቸዋል። ተሰጥቷቸው ዞር ሲሉ ያጡታል። የሆነ ነገር ሲጀምሩ ይበላሽባቸዋል። ደጅ ይዘጋባቸዋል። የመንገድ ላይ እንቅፋት ያጋጥማቸዋል። እንዳይሆን ይሆናል የሚያስቡት ነገር። እድለኛ አይደለሁም ብለው ያስባሉ። እንደዚህ አይነት ሰዎች ታዲያ ለምንድን ነው ሰው እድለኛ የማይሆነው? ምንድን ነው ችግሩ? እድል ሻሞ ብለን የምንቀበለው ሮጦ ቸኩሎ ተሮሮ የያዘው ሰው የሚይዘውም ጭምር ነው አይደል? አሁን እድል የሚባለው ለምሳሌ ሙሽሪት የሰርጓን አበባ ስትወረውር ቀድሞ የያዛት የያዘች ሴት ከዚህ ቀጠላ ታገባለች የሚል ባህላዊ እምነት ስላለ ያንን አበባ ለመቀበል ሚሽቀዳት ደግሞ ጊዜዎቹ ይሽቀዳደም አሉ ልክ እንደዚሁ ሰው እግዚአብሔር የሰጠውን እድል ለመያዝ መሽቀዳደም አለመቻሉ ነው አንደኛው እድለኛ እንዳይሆን የሚያደርገው አብዛኛው ሰው ምኞት እንጂ ጥረት የለውም በህይወቱ ይወላችሁ ምኞትና ተስፋ ይለያያል ምኞት ምኞት ነው ተስፋ ተስፋ ነው እምነትና ምኞት ይለያያል ምኞት ምኞት ነው እምነት ግን ጉልበት ያለው የሚያሰራ ከመቀመጫ የሚያስነሳ ጠንካራ ውሳኔ ነው እና በህይወታቸው መለወጥ የሚፈልጉ በእግዚአብሔር ፊትም መንፈሳዊ ህይወታቸው ማደግ እንዲሁም በስጋ ኑሯቸው መባረክ የሚፈልጉ ሰዎች ብዙ አሉ ምድራችን ላይ ግን የሚፈልጉ ናቸው እግዚአብሔር የሚወረወረውን ከላይ የሚወድቀውን ትልቁን በጎ ሀብትና ፍጹም በረከት ወይም አበባውን ለመያዝ የሚሽቀዳደሙት ግን ጥቂቶች ናቸው ብዙ ጊዜያቸው ያለምንም ነገር የሚያልፍባቸው ሰዎች እድሌ ሰባራ ነው ማለት አይከብም። እድልን የሰበሩት ራሳቸው ናቸው። ራሳችን ነው እና የመጀመሪያው እድልን ሰባራ የሚያደርግ የሚወረወረውን አበባ ለመያዝ አለመሽቀዳድም። ህይወት የምትወረወረን አበባ አለ፣ ሰማይ ከእግዚአብሔር ዘንድ የሚወድቅልን ትልቅ በረከት ወይም አበባ አለ እድል ፈንታ አለ አንድን ነገር የመስራት ሰርቶ የማትረፍ ሮጦ የመሻሻል ንስሐ ገብቶ የመቁረብ መንፈሳ ህይወትን የማሳደግ በጸጋ እግዚአብሔር ለማደግ የእግዚአብሔርን ቃልና ጥሪ ሰምቶ ወደ እግዚአብሔር ቤት ለመምጣት እነዚህ ሁሉ የሚወረወሩ እድሎች ናቸው ግን እነዚህን ሮጦ የሚቀበል ከሌለ እድል ሰባራ ይሆናል ስለዚህ ሁሌ በህይወታችሁ የምትመኙትን የጠበኛ በላችሁ ለምታስቡለት ለምናስብለት ነገር ጊዜያችንን ከፍለን ዋጋ ከፍለን ጉልበታችንን ከፍለን ከሞቀው ከተቀመጥንበት የምቾት ቦታ ተነስተን መፋጠን መወርወር ይኖርብናል። የሩትን ህይወት ተመልከቱ። በሞዓብ ምድር እንደ ኦርፋ ቀርታ ቢሆን ኖሮ ሩት የዳዊት ቅድመ አያት የመሲህ ቤተሰብ ለመሆን አትችልም ነበር። ሩት የእርሻ ባለት መሆን አትችልም ነበር። ጎንበስ ቀና ብላ ነው ግን እድሏን የተወረወረላትን እድል ለመያዝ ተወርውራ ቀልባ ነው ሩት የከበረች ሴት ለመሆን የቻለችው። ይህ አንደኛው ነገር ሁለተኛው ነገር ባዶውን ተስፋ ስለምናምን እድላችን የሚሰበረው ሰዎች በጣም በጎ እድል ነው ያላቸው ግን እምነታቸው ግን ያንን እድል ይወስንባቸዋል ይሰጠኛል ያደርግልኛል የሚሉት ቀዳዳ ምንጭ ሲሆን የሰው ልጆች እድላቸው ሰባራ ይሆናል። ቀዳዳ ምንጭ ሊሰጥ አይችልም። ምንጭ ሊያመነጭ አይችልም። የሰማሪያ ሰዎች የእስራኤል ሰዎች በጊዜው አምጣወት ያመልኩ ነበር። በኤልያስ ዘመን የኤልያስ አምላክና የእነሱ አምላክ ሲወዳደር የእነሱ አምላክ ቢለምኑ ቢጸልዩ በእግራቸው ቢያነክሱ በባዶ ፊታችንሁ ቢቧጭሩ ሊሰማቸው አልቻለም። እድለኞች አልነበሩ። ምክንያቱም ምርጫቸው፣ ተስፋቸው የሚያስበላ ተስፋ ነው። ሜዳ ላይ የሚያስበላ ሜዳ ላይ የሚጥል ተስፋ ነው ያላቸው። ከላይ እንዳነሳነው እንደ እግዚአብሔር ልጆች እድል ፈንታ እግዚአብሔርን አላልኩም፣ እንደ ማርያም የተሻለውን በጎ እድል አልመረጡም። ተስፋ የሚያረጓቸው እዚህ ግባ ማይባሉ ነገሮች አሉ። አስማተኞችን፣ ጠንቋዮችን፣ መተተኞችን የማይሆን ስራ የሚሰሩትን የመናፍስት አገልጋዮችን ራስን ትንሽ ሻለ ያለ የሚባለውን ዘመድን የተሻለን ብለን የምናስበውን ጓደኛን ወይም ተስፋን ተስፋ የምናደርግ ሰዎች ብቻ የሆነ ነገር ተስፋ የምናደርግ ሰዎች እግዚአብሔር ማይታየን ሰዎች እድላችን ሰባራ ሊሆን ይችላል። ምክንያቱም ሰው የሚከናወነው ነገር ውብ ሆኖ የሚፈጸመው በእግዚአብሔር እጅ ነው። ነገርን ሁሉ በጊዜው ውብ አድርጎ ይሰራል ይላል ጠቢቡ ሰለሞን። እግዚአብሔር ነገርን ውብ አድርጎ የሚሰራ እድል ነው፣ በራሱ እድል ነው፣ በጎ እድል ነው። ሰው ግን ለእግዚአብሔር ስሜቱ ቀዝቃዛ፣ ለሌላ ተስፋ ለሚያደርገው ነገር ስሜቱ እየጋለ ሲሆን ሄዶ ሄዶ እድለ ሰባራ ሊሆን ይችላል። ስለዚህ ተስፋ የምናደርገው ነገር የማያዋጣን ቀዳዳ ምንጭ መሆን እንደማይገባው ከዚህ እንማራል። ሌላው ሶስተኛው ነገር እምነታችን ነው። መጥፎ እምነት ያለን ሰዎች አሉ። እምነታችን የሚያሳየን ጨለማን፣ ጉድጓድን፣ ስብራትን፣ አለመከናወንን፣ አለመወደድን፣ አለመፈለግን። ሰማይም አይወደኝም ምድርም አይወደኝም፣ ስራም ይበላሽብኛል፣ ብሄድ አልወደድም፣ ወንዶች ይርቁኛል፣ ሴቶች ይርቁኛል፣ ምነካው አይባረክም አልመሰገንም። እነዚህን የመሳሰሉ የጨለሙ ባዕድ እምነቶች በውስጣችን ተሸክመ እድላችን ሊቀናች እድልን የሚጠሚ ቆርጦ የሚጥል እድልን ቆርጦ የሚጥል መጥፎ እምነት። ሰው እምነቱ በሕይወቱ ይከተለዋል። ልጅ ስጠኝ አለዛ ሞት አለሁ አለች። ልጅን ከሞት ጋር አገናኝ ይችላል። እውነቷን ነበር። ታመን ነበር። ልጅን ከሞት ጋር እንዳገናኘች እንዲሁ ስትወልድ ሞተች። ቢንያም የሚባለውን አስራ ሁለተኛው ወንድ ልጅ ስትወልድ የእስራኤልን ሞተች ማለት ነው። የምታምነው በውስጧ ሞት ነው። ራሄል ሕይወትን ልምላሜን አታይም። የምታምነው ሞት ገደላት። እምነቷ እምነቷ ገደላት። የእግዚአብሔር ልጆች ምንድን በታመኑት? ውስጣችሁ ብርሃን፣ ጥንካሬ፣ ተስፋ በእግዚአብሔር ላይ ልክ የሌለው እምነት ወይስ ፍርሃት፣ ወይስ ጭንቀት? በቃ ስለ ዛሬ ዓመት ስናስብ መቃብር የሚታየን ሰዎች አለ። ነገር ሁሉ ተበጥብጦ ተገልብጦ የሚታየን ሰዎች አለ። ግን እንደሱ አይደለም። እድል ሌላ ነው። እግዚአብሔር ባለበት በጎ እድል አለ። ክርስቶስ ባለበት በጎ እድል አለ። ግን ያንን ማየትና ማመን ሲያቅተን እድል ሰባሮች ነው። የምታምኑትን መጥፎ እምነት በውስጣችን የምናምነውን መጥፎ እምነት ቆርጠን ለማስወገድ ካልተነሳን በስተቀር እምነታችን ሕይወታችን ሆኖ እንደሚመጣ ማወቅ ይገባናል። እግዚአብሔር ልጅ እና ብዙ ጊዜ ባዶ እምነቶች ወይም መጥፎ እምነቶች እግዚአብሔር ሊይዘው የሚገባውን ትልቁን ስፍራ በውስጣችን ይዘው ይገኛል። በነገሮች ሁሉ አይሆኑም አይሆኑም አይሆንም የሚሉ ማለት ነው። ቻይና ሀገር ድልድይ ሲሰራ ድልድዩን የሚሰሩት በውሃ ላይ ነው፣ በትልቅ ባህር ላይ ነው። እና በጣም ዝቅ ሲለው ሲያዩት ባህሩ ያስፈራል። እና እየፈሩ ብዙ ተንሸራተው ይወድቃሉ። በኋላ ከስር መረብ ዘርግተው አነጠፉላቸው እና ሰው ቢወድቅ እንኳን ድንገት መረቡ ላይ ሆኖ ይተርፋል ብሎ እና ከዛ በኋላ ግን መሐንዲሶቹም የቀን ሰራተኞቹም አልወደቁም ነው የሚለው። መረብ ከዘረጉላቸው በኋላ እንወድቃለን የሚለው ፍርሃታቸው በልባቸው ስለቀረ እግዚአብሔር ኃይሌ ነው ብርሃኔ ነው ማለት ዳዊት እኮ እግዚአብሔር ጎልበቴ ነው እግዚአብሔር ኃይሌ ነው ብርሃኔ ነው መድኃኒቴ ነው የማያስፈራ ማል ነው የሚለው ከራሱ ጋር ውስጡ ከሚሰማው መጥፎምነቱ ጋር እየተዋጋ ነው። ጨለማ ሲያሳየው እግዚአብሔር ብርሃኔ ነው ይላል። ተስፋ የለህም ስለ እግዚአብሔር እረኛ ነው ይላል። ማምለጫ ሜጃ የለህም ስለ እግዚአብሔር አለቴ አምባዬ፣ ጋሻ ነው ይላል። የዳዊት መዝሙራት ለጠላት የተሰጡ መልሶች ናቸው። የእግዚአብሔር ልጆች፣ ይሄንን እውነት ያመነ ሰው እድሉን ይጠብቃል። ግን በጥፎ ያለው ያንን እምነት ደጋግሞ እየተናገረ ለራሱ ህሊና መጥፎ እድል ባለቤት መሆኑን እየነገረ የሚኖር ሰው ህይወቱ እድለ ሰባራ መሆኑ አይቀርም። ይሄንን ነገር ከማድረግ መጠንቀቅና መቆጠብ ያስፈልጋል። የሰማነውን በልቦናችን ይጻፍልን። መንፈስ ቅዱስ ይባርካችሁ። የቅድቡ ማሳሰቢያ አትርሱ። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የበላይ ጥበቃ አብሮን ይሁን። ኮሜንት ሳታደርጉ አትውጡ። ምንም ቢሆን ነገር አንድ ነገር ጻፉ።